አማ ነው በቃ፣ ሁለታችሁ ምንም የፍቅር ግንኙነት የላችሁም። የእውነቱ ይወራ ከተባለ ምክንያቱም እኔ ከካሜራ ጀርባ ስለማውቃችሁ፣ ሌሎቹም ተመልካቾች የቡታጀራ ልጆች ስለሚያውቃችሁ ፕሮሚስ ራሱ የቻለ አለ። የትዳር ደግሞ ራሱ የቻለ ቀለበት አለው። ይሄ ግን መስቀል የመስቀል ምልክት ያለበት ነው። ስለዚህ ምንድን ነው ግልጽ አልሆነን ማለት፣ የትዳር ጥያቄ በዚህ ቀለበት መጠየቅ ተጀመረ? ባለፈት ጥያት ሊሄድ ነው ምናምን ነገር ብለህ ነበረ። አሁን ደግሞ የሆነ አስተያየት ሲሰጥ ተጋቡ፣ አንድ ላይ ሁኑ ምናምን ነገር ስትባሉ ይሄኮ ህይወት አይደለም። ኧረ ምንድን ነው አሁን ላይ እየሰማን የምንገኘው? ብሩክና ሀይሚ እንደው ደስተኛ ሆኑ እንኳን ብለን ኦዲየንስ እንኳን ተደሰተ ብለን ሳንጨርስ የሚሰማው ነገር ምንድን ነው? በተለይ ቡታጅር አካባቢ እናቃቸዋለን የሚሉ ሰዎች ይችን ቀን ጠብቀው ብሩክ ለሀይሚ ቀለበት ማድረጉንም በማስታወስ ጭምር ከባባል መረጃ እያወጡ ይገኛል። ይህንን አስመልክቶ ነው ብሩክም ሀይሚም በዛሬው በነበራቸው ቆይታ ዩቲዩብ ላይም ያልመጡት ብሩክም እጅግ ተክዞ እጅግ አዝኖ የቲክቶክ ቪዲዮ የሰራው በዛ ቪዲዮ ብዙዎች ተጨንቀው እረ ብሩኬ ወንድማችን ምን ሆንክ? ምንድን ነው የተፈጠረው? ከዛ ደስታ በኋላ ምን አጋጠማችሁ? በማለት ብዙዎች እየጠየቁ ይገኛሉ። ነገር ግን ማንም ግልጽ አድርጎ የተናገረው ነገር የለም። በውስጥ በደረሱ መረጃዎች ግን ዝርዝር ጉዳዮች አጋጥመውኛል። ብሩክና ሀይሚ ያንን የደስታ ምሽት ካሳዩም በኋላ ከባድ ችግር የተፈጠረበትን ሁለት ነጥብ አስረድተውኛል። ሁሉንም በዝርዝር አሰማችኋለሁ። ሰላም ውድ የሀገሬ ልጆች፣ በብሩክና ሀይሚ ትናንት በተለቀቀው ቪዲዮ ተደስታችሁ የነበረ ነገር ግን አሁን ደግሞ ብሩክ በለቀቀው ቪዲዮ የተጨነቃችሁ የሰው ደስታ የሚያስደስታችሁ ሲደሰቱ አብራችሁ የምትደሰቱ ሲከፉ አብራችሁ የምትከፉ የምትጨነቁ ጥሩ ልብ ያላችሁ የአገሬ ልጆች የእውነት እንደናንተ አይነት ኦዲንስ የትስም የለም። እባካችሁ እኔንም ቤተሰብ ሁኑኝ ቻናሌን ሰብስክራይብ አድርጉ። እንዲሁም ይሄ ቪዲዮ ለሁሉም ሰው እንዲሰማ ላይክ ማድረጋችሁም አይረሳ። ላይክም ሰብስክራይብ ማድረጋችሁ አሁን የምነግራችሁን መረጃዎች አድምጡ። ቀጥታ ይዤ ወደመጣው ዝርዝር መረጃ አመራለሁ። እንግዲህ ብሩክና ሃይሚ ትልቅ ቪዲዮ ለቀውልን ነበረ። ዩቲዩብ ላይም አንድ ሰዓት የሚፈጅ ነው ቪዲዮ የለቀቁት። ታዲያ በቪዲዮም ብዙዎቻችሁ እንደተመለከታችሁት ብሩክ ታገቢኛለሽ ወይ ብሎ ሃይሚን ጠይቆ ነበር። ሃይሚን በንባ እየታጀበች ደስታዋ ሙሉ ሆኖ እንባ በፊቷ እየወረደ በደስታ ሆና ነው እንግዲህ ብሩክን ተቀብላ አዲስ ምዕራፍ አዲስ ህይወትን ለመጀመር እንግዲህ በዛ ቪዲዮ የተመለከት ናቸው። ታዲያ ያ ደስታ በቅጡ እንኳን ሳይቋጭ ኦዲየንስ እንኳን 24 ሰዓት ተደስቶ ሳያልቅ ከባድ ውጥንቅጥ ነው የተከሰተው። ይህንንም በማስመልከት ቀደም ብሎ መረጃዎች ሲወጡ ነበር። ታዲያ እነዛን መረጃዎች እውነት ናቸው ወይ ብዬ አሁን ላይ እንድጠራጠር እያደረገ ነው የሚገኘው። እንግዲህ ብሩክ እና ሃይሚ ያደስታቸው ካለፈ በኋላ ብሩክ በቲክቶኩ ደግሞ የለቀቀው በጣም ብዙዎች ያልጠበቁት ነው። ስሜት መረበሽ ውስጥ ሆኖ ስሜቱን በዘፈን መልክ እየገለጸ ነው። እንግዲህ የብችኝነት ስሜት ውስጥ ባንዴ ሆኖ በጣም አነጋጋሪ ቪዲዮ በቲክቶኩ የለቀቀው ብዙ ሰው ነው ይሄን ሼር ሲያደርግ የነበረው። ኧረ ከዛች ምሽት በኋላ ምን ተፈጠረ? እነዚህ ልጆች በቅጡ እንኳን 24 ሰዓት ሳይቆዩ ምንድን ያጋጠመው ሃይሚና ብሩክ መሀል ምን ገባ በማለት ብዙዎች ጥያቄ ሆኖባቸው ነበር። ታዲያ በቪዲዮ መግቢያም ትንሽ ጠቁም እንዳረግኳችሁ ብሩክ ለሀይሚ ቀለበት ማረጓን ተከትሎ በጣም በጣም የተለያዩ ነጥቦች እየተነሱ ይገኛሉ ማለት ነው። አሁን እንግዲህ በቪዲዮ መግቢያ የተመለከታችኋት የቅርብ ሰው ነኝ የምትል አንድ መረጃን አጋርታለች። ብሩክና ሀይሚ ኦዲየንስ ዝም ብሎ ነው የሚሸውዱት፣ ብሩክና ሀይሚ መካከል ፍቅረኛሞች አይደሉም፣ እኛ ምናቅ እናቃለን፣ የቡታጅራ ልጆች ሁሉንም እናቃለን ብላ ነው በድፍረት እንግዲህ ወታ የተናገረችው። እኔ እንደዚህ ስትል ለምን እዚህን ያህል ደረጃ እንደተናገረች ለእኔም ግራ ገብቶኛል። ሁሉም ሰው ይሄን ጉዳይ ሲሰማ ይደነግጣል ብዬም አስባለሁ። ከዛ ባለፈ ደግሞ መልኩ እንግዲህ ሀይሚን የሚበጠብጡ የተለያዩ ነጥቦች ነው በውስጥ የላኩላት። እንግዲህ ያ ዋነኛው ምንድን ነው? ብሩክ እውነት አይደለም ሊያገባት ያሰበው፣ ይሄንን ተሸውዳለች ሀይሚ። እስቲ ልብ ብላችሁ እንኳን ተመልከቱ። የተደረገላት ፕሮሚስ እኮ አይደለም፣ የፕሮሚስ ቀለበት እንደዚህ አይነት አይደለም። ይሄ የተደረገው ኖርማል የመስቀል ቀለበት ነው። ይህንን እንኳን ልጅቷ አታቅሞ እያሉ እንግዲህ በተለያዩ መረጃዎች ሲልኩላት ነበረ። አነኝነት ግን ሀይሚን በጣም ያናደዳት ያስከፋትም አንድ መልእክት የተላከ ነበረ። ምንድን ነው ይሄም? ብሩክ እኮ ይሄን የሰራው እዛው ለቪዲዮ ብሎ ነው። አውቆም እያስመሰለ ነው። እንዴት ነው ይቺ ልጅ የጋብቻ ሪንግ ማት ለየው? ይህ የተደረገው ኖርማል ለአልባሶ የሚደረግ ለተለያዩ ባህል ልብሶች የሚደረግ የአንገት መስቀልና የእጅ ቀለበት ነው። መስቀል ያለው ዲዛይን እንዴት ለቀለበት ፕሮግራም ይደረጋል? እዚህ ላይ ተሸውደሻል። እሱ የእውነት ቢወድሽ ሌላ አይነት ነበር ሊያረግ የሚችለው እንዲሁም ደግሞ ጓደኞቹ በተሰበሰቡበት ሌሎች ወዳጆቻችሁን በተሰበሰቡበት ጭምር ነበር ሰርፕራይዝ ሊያረግሽ የሚገባው። አጠቃላይ ይህንን የሰራው ግን አውቆ ነው ለቪዲዮ ብቻ ነው ብለው ነው አይምሯን ብጥብጥ ያደረጉት። በመቀጠልም ውጪ ሌላ ሰው እንዳለው ጭምር ነው ሲነግሯት፣ እንዲሁም የተለያዩ ሀሳቦችን እንዲሁም ትንንሽ ጥቃቅን ነገሮችን እየፈለጉ እነዛን ነገሮች በማገናኘት ጭምር የሀይሚን አይምሮ ወዲያውኑ በብዙ ነገር እንዲወጠር በማድረግ በድጋሚ ብሩክ ላይ ጥርጣሬ ኖሯት ብሩክን በንዴት እንግዲህ እንድትጠረቅመው ለማድረግ የሞከሩት ታዲያ እነዚህ ነገሮች የተሳኩላቸው ነው የሚመስለኝ። ምክንያቱም እንግዲህ እኔህን ቀድሞ ሲነግሩኝ ሀይሚ በእንደዚህ አይነት ጉዳይ አትሸወድም፣ እንዴት ትሸወዳለች ሁሉ ብዬ ተከራክሬ ነበር። ነገር ግን የሆነ ነገር ሀይሚ ተከፍታ ብሩክን ባትናገረው ብሩክ በዚህ ያህል ስሜት መሰበር ውስጥ ሆኖ በቲክቶኩ ቪዲዮ ባልሰራ ነበር። እንዲሁም ከሰሞኑ ደግሞ እያያችሁ ነው ብዬ አስባለሁ የሀይሚ ወንድም የሆነው የገዛ ወንድሟ አብርሽ ራሱ ወርቅ የሚያክል ትልቅ ስጦታ ለሚስቱ ልጅ ለሰጠችው ለሩታ ሰጥቶ እንግዲህ የተባለውን ነገር አይታችኋል። አሁንም እንግዲህ ሀይሚ ጋር የተከሰተው ተመሳሳይ ነገር ነው። እንግዲህ ብሩኬ ወጪ አውጥቶ ትልቅ ፕሮግራም ነው ብሎ ያዘጋጀውን ነገር ብዙዎች በማራከስ እሱ እኮ ከውጭ ሌላ ሴት አለችው፣ ብዙ ነገርም እንደምትናገር ታውቂያለሽ። እንዴት ነው በዚህን ያህል ደረጃ አንቺን የሚሸውድሽ? እንዴት ተሸወርሽለት? የእውነት ላንቺ የጋብቻ ጥያቄ ሊያቀርብ አላሰበም ነበር ብለው ነው አይምሯን በመበጥበጥ ብዙ ነገር እንድታስብ ያደርጓት። ሀይሚ እንደዚህ አይነት ጉዳዮችን በእርግጥ ልትሰማ ፈቃደኛ አልነበረችም። ነገር ግን እያንዳንዱ ነገሮች ከተለያዩ ሁኔታዎች ጋር እያገናኙ ሲያስረዷት ብዙ ሲሏት የእውነት አንተ ለምንድን ነው ቤተሰቦች በተሰበሰቡበት የቅርብ ጓደኞቻችን በተሰበሰቡበት ለምን ሰርፕራይዝ አላረከኝም ብላ የከፋት ትንሽ መነጋገር ጀመሩ። በዛ መካከል ነው እንግዲህ በጣም ብዙ ተነጋግረው ተስፋ የሚያስቆርጥ አይነት ነገር የመለሰችለት ነው ያሉት። ታዲያ የእውነት በጣም ያሳዝናል። ብሩክ ደግሞ ወዲያው ከፍቶት ነው ይህን ቪዲዮ የሰራው ነው ያሉት። ምክንያቱም ብሩክ በራሱ የሚያውቀው እውነት አለ፣ ሃይሚ ለሱ ምን ማለት እንደሆነ ቃልስለዚህ ያ ቃል ስለዚህ እንደዛ ተጨንቆ እንደዛ ለፍቶ ያደረገውን ነገር አንዳንዶች በማይሆን ወሬ እችን ልጅ አይምሯዋን እየበጠበጡ የተለያዩ ነገር እያሏት የሆነ ነገር በተፈጠረ ቁጥር ብሩክን እያስጨነቀች በተለያዩ ነገሮች የምታስጨንቀው ነገር እሱንም አስከፍቶታል። በተለይ በደስታቸው ቀን እነዛን ሰዎች መስማቷ በጣም ስላስከፋው ነው ወዲያው ብቻውን ሆኖ ቪዲዮም ሰርቷል ብለው መረጃውን ያጋሩኝ ማለት ነው። እኔ አንድ ነጥብን እዚህ ጋር ማንሳት ፈለግኩኝ። እባክሽ ሃይሚ አንድ ነገር ግልጽ አድርገሽ፣ ሁሌም ስትጣሉ ብሩክን ጠይቂው ይህንን አንቺ ሴቶቹ እንደሚሉሽ የተለያዩ ግለሰቦች እንደሚሉሽ መስቀል ያለበት ሆነ የፕሮሚስ መሰለ እሱ የእውነት ታገቢኛለሽ ወይ ብሎ ነው በክብር የጠየቀሽ። ለምንድነው የተለያዩ ነገር አይምሮች እንዲበጠብጥ የምትፈቅጅላቸው? ለምንድነው የማይገቡት ሰዎች እናንተ ህይወት እየገቡ የተለያዩ ነገር እንዲፈተፍቱ እድል የምትሰጫቸው? አንቺ እኮ ምንም አይነት እድል ባትሰጫቸው ኖሮ፣ ምንም አይነት ፊት ባትሰጫቸው ኖሮ በተለያዩ ጊዜያቶች እየመጡ የእናንተን ፍቅር አይበጠብጡም ነበር። ጭራሽ ደግሞ እንግዲህ አሁን አሁን የሚሰሙ መረጃዎች ጭራሽ ፍቅረኛ አይደሉምም እየተባለ እየተወራ ይገኛል ማለት ነው እነዚህን ጉዳዮች የሚያደረጉት እንግዲህ ብሩክን እወደዋለው የምትል ውጭ ሀገር የምትኖር ልጅ እንደሆነች በቅርቡ የተለያዩ ነገራቸውን እንኳን ስታበጣብጥ እየሰማን ነበር ሀይሚን ብዙ ነገር ነው እየላከችላት ሃይምሯ እንዲበረዝ እያደረገች የነበረው ታዲያ አሁን ደግሞ እንግዲህ ብሩክ ለሀይሚ ቀለበት ማድረጉን ምክንያት በማድረግ ነው እንደ አዲስ በተለያየ ቦታ ከባባር ነገር እየተናገሩ ብሩክ ምንም አይነት ፍቅር ለሀይሚ እንደሌለው እየነገሯት ሀይሚ እንግዲህ በድጋሚ እንድታዘን አድርገው ብሩክን እንድትናገረው ሆኖ እንግዲህ ብሩክም እንዲያዝን የሆነው ማለት ነው። በጣም በጣም ያሳዝናል። ደግሞ ሀይሚ እዚህ ጋር ነጥብ አድርጋ እንደው ብትሰማው ደስ የሚለኝ ነገር ምንድን ነው ብሩክና አንቺ መካከል ብዙ ሰው ሊያጣላችሁ የሚፈልግ እንዳለ አንቺም ደጋግመሽ ተናግረሸዋል። ስለዚህ ዛሬ ቀለበት በሚያረግልሽ ጊዜ እነዛ ሰዎች በቅናት ደግሞ ማያረጉት ነገር እንደሌለም የሚታወቅ ነገር ነው። ስለዚህ እባክሽ ለእንደዚህ አይነት ሰዎች ክፍተት አትስጪ። በደስታችሁ ቀን ደስታችሁን ለማደፍረስ የሚፈልጉ የተለያዩ ሰዎች መኖራችሁን ሁሌ በማስተዋል እባክሽ ብሩክን እመኝ ለማለት እንፈልጋለን።